ሰላም፣ ደስ በሚሉ ምስራች በሆነ በምስራች በደስታ በደስታ የመጣነው ልታነጋግሪን ብቻዬ ደስ ይለናል።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

አንቺ የምታውቂው ዳኒን ነው። በአሁን ዘመን ደግሞ የምታውቂው ሰው አብረሽ ኖርሽ፣ ባህሪውን የምታውቂው አብረሽ ያደግሽው እድለኛ ነሽ። ደረጃ የዛሬ ትዳር ቀጣይነት ላይ ሰው ፕሮግራም እየተደረገ ነው ፕሮግራም እየተደረገ ነው እኔ

አባትና እናታ መጡልኝ ብለሽ በጣም እስቲ አስቢ። ቆም ብለሽ አስቢ። ነገ አስቢ ጊዜ ሳንጨርስ እኛን ወደ እነሱ ምን ጎደላችሁ? እነሱ ይሄ ልጅ ምን ጎደለው? እኛስ ምን ጎደለን? ግን ጋብቻ ላይ ጋብቻ እንዴት ይሆናል? አላገባሽም እኮ ላታገቢ ስለሆነ እኮ ነው ቀድመን የመጣ ነው። አሁን እኮ ባለ ትዳር አይደልሽ? ቤተሰብሽ ሽማግሌ ይልክ ነው። ግን መጀመሪያ ጀምሮ በፍቅር አብራችሁ ከትምህርት ቤት ጀምራችሁ ሰው አካባቢ ሰው የሚቀርባችሁ ፍቅር የነበራችሁ ልጆች ናቸው። ዳኒ ምን እንዲያቆደለ ነው? እናኛ እንቅደም እንቅደም፣ እና ዳኒን እናስተካክል። እንቅደም እነኛ ሽማግሌዎች ከመምጣታቸው በፊት እኛ ቀድመን ሄደን ዳኒን። አንቺ ሰላም፣ የአካባቢ ሰው ምን ይላል ምን ይላል የሚጠብቀው ሁሉ ጊዜ እናንተ። አሁን ዛሬ ተነስተሽ ሌላ ሰው አግብተሽ ነገ የሚመጣውስ ማህበረሰብ እንዴት ብሎ ነው የሚቀበልሽ? ስርዓት ያለ ልጅ እንመሰክርለታለን። በአስተዳደግም ውስጥ የሌለበት አባትና እናቱን አክባሪ

ነው ታዲያ ስለዚህ ግን እኔ ቤተሰብ ያመጣልኝ ስላለ ሽማግሌዎቹ እዛ እየሄዱ ነው። በዚህ ዘመን ቤተሰብ ያመጣል እንትን ያለሽ በወዲያኛው ዘመን የነበረ ዛሬ የምታውቂው የምታውቂው እኛ እንኳን እኛ እንኳን አሁን ትልልቆቹ በፊት ስናገባሽ በዚህኛው መንገድ አለ የምሄድ ነው በቤተሰቦቻችን መንገድ ሄደን ያያዝ ነው፣ ግን እኮ የእናንተ መንገድ ያሻል እሱ መንገድ